ሰው እንደሚያውቀው መጀመሪያ በየነን እኔ መጽሐፍ ላይ ስለ አዋሳ የጻፈውን ግጥም እንዲያቀርብ ጋብዤው ነበር። ያ ግብዣ ነው ብዙ ጥያቄዎች አምጥቶበት፣ ጥያቄዎቹ እረፍት ነስተውት ነው ይሄኛውን መጽሐፍ ለመስራት የተነሳው። እንኳን ማይሞ እንኳን ላይ ትዝታዛ አዋሳ አለ፣ የመጀመሪያው ቅጽ ማለት ነው። የመጀመሪያው ቅጽ ወደ አስር ገጽ የሚጠጋ ነው። እንኳን እዛ ላይ አስር ገጽ የለኝም ግን እንደሚሰሩ የምታምንባቸውን ሰዎች ማበረታታት የበለጠ እንዲሰሩ እንደሚያደርግ አምን ነበር። እዛ መጽሐፍ ላይም ገልጬ ነበር፣ እና ለእኔ እንደውም ስኬት ነው እነዚህን ማበረታታት እንደገና እንዲሰሩ ያደርጋል። እንዳልኩት ሰርቶታል። ቀጥሎ በአንዳንድ ነገር ላይ እንመካከር ነበር፣ እንደ ሀያሲነት እንነጋገር ስለነበር ለዛ ነው እንግዲህ ዋና ሰው የተባልኩት ወይም ደግሞ ያለኝ ማለት ነው። እሱ የሱ ስጦታ ነው እንጂ እኔ ይገባኛል ወይ ደግሞ ልክ ነው ምለው ነገር አደለኝ፣ የሱ ስጦታ ነው። ትዝታዝ ሀዋሳ ስንመጣ እንዳሰብነው ብቻ ሳይሆን ካሰብነው በላይ ነው ምርቃቱ እና የመጀመሪያ ያለው አቀባበል። ግን ገና የሚቀሩ ነገሮች አሉ። ትዝታዝ ሀዋሳ ላይ ካሰብናቸው ግቦች ውስጥ ብዙዎቹን እንደመታን ወይም እንደማስበው ብዙዎቹን ነገሮች እንዳሳካን አይሰማኝም ገና ለምሳሌ ትዝታዝ ሀዋሳ በብዙ መንገድ ኢትዮጵያ ውስጥ የተለየ መጽሐፍ ነው። በጣም በብዙ መንገድ ይለያል። አንዳንዶቹ ብቻ እንጥቀስ ካርቶግራፊ የሚባለው አይነት የስነ ጽሁፍ ዘይቤ ነው ወይም ዘውግ ነው። በዚህ ዘውግ ውስጥ የተጻፉ ብዙ ነገሮች ቢኖሩም አንደኛ፣ ኢትዮጵያ ውስጥ በምንም መንገድ ውስጥ የዜናል ረዥም ግጥም ተጽፎ አያውቅም። ተውኔቶችም በተለያየ ገጸ ሰብ ሲገለጹ ነው እንጂ ይህን ያህል ርዝመት ያለው የግጥም መጽሐፍም የተውኔት መጽሐፍም የለም። በዓለም ላይ የሚለው ይጣራ፣ ኢትዮጵያ ውስጥ ግን ረዥሙ መጽሐፍ ይሄ ነው። በ2050 እስከ 300 የሚጠጉ ግለሰቦች ተጠቅሰውበታል። ዚን ያህል ሰው ደረጃ ሲገለጽ የመጀመሪያ ነው። ይሄ ብቻ አይደለም። ባልተለመደ መንገድ ከአ50 በላይ የቃላት መፍቻል አገር በቀር ቃላትን ጨምሮ እስካሁን ድረስ በየትኛው መጽሐፍ ላይ ያልተሞከሩ ነገሮች ናቸው። ያውም አስደሳች በሆነ መንገድ አንድ ግጥም በረዘመ ቁጥር በተለይም የወል ሁሉ ከቀጠለ ሊያሰለች ይችላል። ምንም ታሪኩ ቢጣፍጥ በማይሰለች መንገድ የተሰራ ስራ ነው። ለዚህ ነው አንዳንድ ጊዜ በየነን ግራኙ ገጣሚ ይለው ነው። ግራኙ ገጣሚ የምለው ለምንድነው? ባላሰብኩ መንገድ ነው የሚመታው። ቤት ሲመታ እኔ የምጠብቀው ሌላ ቦታ ነው። እንግዲህ ብዙ ግጥም ስላነበብኩ ነበርኩ እንዲል ነው ብዬ የማውቃቸውን ቃላት ሃይመሪው ስራ እናጠብቃለሁ። በሌላ መንገድ ነው የሚመጣው። ታቦር ግርጌን ስንቃኝ ለእግር ኳስ እይታ ይላል። ታቦር ተራራ ስር ኳስ ሜዳ የነበረው ድሮ። ታቦር ግርጌን ስንቃኝ ለእግር ኳስ እይታ፣ የሰግጂን ጥበብ፣ የአዲሴን ችሎታ፣ የግርማ ዱከሞን፣ የመርዴን ቴስታ፣ የድንቁ ሹሬን ጎል፣ የገሙን ጨዋታ፣ ሞጊሶ ሞኮና አባታቸው ሞታ ያ ሰለሞን ጎጄ ተሾመ ከበደ የጦሩ ንብረቴ ታክል ይወረደ ይላል። እስኪ እዚህ ጋር እንቁም። ታክል የሚለው ቃል ሐዋሳ ብቻ ነው ያለው አይደለም፣ ብዙ ቦታ ነው ያለው። እርግጥ ነው እነ ሰግዲ እነ ግርማ እና አዲስ ይሄ እነ ሰለሞን ጎጄ ሐዋሳ የነበሩ ተጫዋቾች ናቸው። አዳማ ደግሞ የራሷ ተጫዋቾች አሏቸው። መቀሌም እንደዛው፣ ነቀምትም እንደዛው፣ ሶዶም እንደዛው። ሁሉም የራሱን ያስታውሳቸዋል፣ ምናልባትም ለመጻፍ ያነሳሳቸዋል። እኛ እዚህ ጋር ጠቀስ ናቸው እንጂ ማለት ነው። ስለዚህ ይሄ ትዝታ የሁሉም ሰው ትዝታ ነው። እረምኑ ቅጡ አባ ጋስፓርኒ ኮምቦድን ሲቀጡ፣ ቆስጢ ታቦሮችን ሲለን ወላጅ አምጡ ያ ኮርኒሳ ስፍር ምክር ማስታወሻ ወንድሙ ሆነ ዓለም ዘውገ ሲሳይ በሻ ለሰነፍ ተማሪ ቁንጥጫ ለሚሻ ላረፈደ ቅጣት ጥጋብ ማስተንፈሻ ለቤተ ክህነቱ አሉጋሽ መንገሻ አይል ሐዋሳ ያለ ሰው እነዚህን ሁሉ ያውቃቸዋል፣ ግብራቸውን ያውቃቸዋል። ሌላው ከተማም እንደዚህ አለው። ስለዚህ ይሄ መጽሐፍ ለሁሉም ሰው ንብረቱና የራሱ የሰፈሩ ታሪክ ነው። ስም መለዋወጡ ብቻ ነው ማለት ነው። እዚህ መጽሐፍ ላይ ያለው በጣም የተለየ ነገር ምንድን ነው? አብሪ ከዋክብት አሉ። አንድ ነገር በሆነ ቁጥር ያደረጉት ነገር የሚጎላላቸው አርቲስቶች፣ ጋዜጠኞች። አሁን እናንተ የሆነ ነገር ብንሆን እንዴ ተስፋዬ እንደዚህ ሆነዋል በለው፣ እንደዚህ ሆነዋል ተብሎ ይወራል። በመጠኑ እንደ አቅሙ የሚዲያ ሽፋን ይኖራል። የሚዲያ ሽፋን የማይሰጣቸው ለምሳሌ፣ ይህን ቤት አንጽ የሰሩ ሰዎች አንዳንዶቹ በዚህ ውስጥ የተለየ ክህሎት ከተለየ የበቃ ባሪግ ያላቸው ናቸው። እንበልና አንድ ሰው ተደባዳቢ ነው ሲባል፣ ምን አይነት ተደባዳቢ ነው? በጉልበት ሰው የሚቀማ ቀማኛ ነው ወይንስ ደካሞችን የሚከላከል ጋሻ ነው? ይህ መጽሐፍ እንደዚህ አይነት ሰዎችን ይይዛል ብዙዎቻችን የምናስታውሰው ፊት የወጡትን ነው። አትሌቶች ሊሆኑ ይችላሉ ስፖርተኞች ሊሆኑ ይችላሉ ጋዜጠኞች ሊሆኑ ይችላሉ የሀገር መሪዎች ሊሆኑ ይችላሉ አመራሮች ሊሆኑ ይችላሉ አርቲስቶች ድምጻውያን ሊሆኑ ይችላሉ ደራሲያን ገጣሚያን ችግር የለውም እነዚህ ጥበብ ወደ እነሱ ጋር ስለተጠጋ ሰው ወደ ድም ጠላም ከአይምሮ የማይፈቃቸው ነው የትክክል ነው መሆን አለበት ሌሎች ጥበበኞች ደግሞ አሉ አሁን ለምሳሌ ሽንት ቤታችሁ ተሰርቶ ሰላሳ አመት ካልትደረመሰ ይሄን የሰራ ሰው ጥበበኛ ነው ማለት እነዚህ ሰዎች የሚያስታውሰው እንበልና ጉድጓድ ተቆፍሮ ድሮ አዋሳ ያው የጉድጓዱ አይጠጣል። እችኛ የመጣችው ከዛ አንጻር እዚህ መጽሐፍ ላይ ተገልጸዋል። መሳ ወዲያ ከዋሳ እስከ ወንጂ በብላክ ሆነና አይታይም እንጂ ብለናል። አንዳንድ ጊዜ እናንተ ስንስቅ በራሳችን የምናወጣው የመሰለ ሰው አለ አልሳቁም እኮ የሚል ማለት ነው። ግን ይህን ጉድጓድ ቆፍረው ብዙ ጊዜ ሰው እንዲጠቀም ያደረጉ ሰዎች ጥበበኞች ናቸው። ለዋሳና ለአካባቢያ ልዩ ታሪካዊ ገበታ ነው። ይህ የሁላችንም የሆነውን ታሪክ በምን አይነት ሁኔታ እንዴት ላቅርብ ብዬ ለረጅም ጊዜያት ፈጣሪ ካለን ተስቶዎች ውስጥ በግጥም መልክ እንዲሆን ፈቅዶልኝ እነ ሐሳያዊ ሞልቶ ለዛሬ ቀን በቃው። በየነ መኪና ማሽከርከርም መኪና እንዴት እንደሚሽከረከርም ያቀዋል። እውቀቱም ጥበቡም ማለት ነው። መኪና ሲበላሽ ወይም ሲቆም እንዴት ሚሄድ እንደሚችል ያቃል። በየነ ሕይወት ከቆመ እንዴት እንደሚቀጥል ያውቃል። ሕይወት እንዴት እንደሚሽከረከር ያቃል። ካለኝ እውቀት የተነሳ ነው የምናገረው። አንዳንድ ሰው እንትን ከንቱ ውዳሴ እንትን ሊመስል ይችላል። ከዛም በላይ ግን በየነ ጥበብን ያውቃል። ጥበብ ስል በየነ ያውቃቸው ጥበቦች የትኞቹ ናቸው ብሎ ማንሳት ተገቢ ነው። ጥበብ እንዴት እንደሚሽከረከር በየነ ያውቃል። መኪና እንዴት እንደሚሽከረከር በየነ ያውቃል። ህይወት እንዴት እንደሚሽከረከር በየነ ያውቃል። ህይወት ስልክ በየነ የሰዎች ህይወት ሲቆም እንዲቀጥል የማረግ አቅም አለ። መካኒክ ነው፣ የህይወትም ጭምር ማለት ይቆማል። የአንዳንዶቻችን ህይወት የሆነ ሰዓት ላይ ይቆማል። ይቆማል ስልክ ተስፋ ትቆርጣለህ፣ ነገር ትሆናለህ ጫቃ ትላል የሆነ ቦታ ላይ ይሄን በብዙ ሰው ህይወት ነው የማውቀው። እንዲሽከረከር እንዲቀጥል ያረጋል። ግሪስ የሚያስፈልገው፣ ቬላ፣ ቦኮ ብሩንዚ የሚያስፈልገው፣ ምንድን ነው የሚያስፈልገው የሚለውን ያውቃል። አንደኛ ይሄንን ያው ብዙ ሰው ስለሚመስክር አሁን ያየው ፍቅርም የዚህ ውጤት ስለሆነ እዚህ ላይ ብዙ መናገር አልፈልግም። እኔ የጥበቡን ፓርት ብቻ አላወራ። ጥበብ ላይ በየነ ሀይ ስኩል ስንማር የሚኒ ሚዲያው አባል አይደለም፣ ኃላፊ ነው። ስለዚህ በስሩ እነማን ነበሩ መስለክ አሁን በኢትዮጵያ ማስታወቂያ ውስጥ ጉል ቦታ ያለው ዘላለም ኩራባቸው አብሮት ነበረ። አብይ ይልማ አብሮት ነበረ። እዚህ ቢሮ የነበረው ኢትዮጵያ ውስጥ አሁን በሙዚቃ ማቀናበር ውስጥ በጣም ጉል ስም ያለው ማሩ፣ አዎ እሱ አብሮት ነበረ። እኔ እንደውም እዛ ጋር የሚያስጠጋኝ ሰው ስለሌለ በአቅም በችሎታ ስለማንገናኝ ከሩቅ ነው፣ ወረቀት ማቀበል ነው እኛ ስራ። እቺን አንብቡልን፣ እቺ ትነበብልን ይባል ነበር። ከዛ እነ ትዕግሥት ዮሐንስ፣ እነ ቁምላቸው ሙሉ፣ እነ ፍሬ ህይወት ብርሃኑ አሁን በስም የረሷቸው በርካታ ሰዎች በበየነ ስር ነበር። እናም እናንተ ዝናና ክብር እንዲሁም ታሪክ የሰራችሁ ነገር ግን በዚህ መጽሐፍ ላይ ያልተከተታችሁ የሐዋሳ ከተማ ባለ ውለታ ነዋሪዎች፣ የቱንም ያህል ስለ ሐዋሳችን ተጽፎ አያልቅም። በቀጣይ ሌላ መጽሐፍ ጽፊ ለህትመት እንዳበቃ የእናንተ ጥረት እና ገዛ ታክሉበት። ፈጣሪ ለኔም ለእናንተም እድሜና ጤና ይስጠንላለሁ። ትምህርት ቤት ረፍት ሰዓት ወጥተን ቁጭ ብለን የምናዳምጠው የኮሪደሩ ዳንኪራ የሚለውን የእሱን ተውኔት ነው የምናዳምጠው። የእሱን ድራማ ነው የምንሰማው። አንድ በል። ስለዚህ የመድረክ እውቀት አለው ማለት ነው። ይጽፋል። ሐዋሳ ላይ የትኛው መንገድ ያስኬድ ነበር? እሱ ሁለቱም እጁ ላይ ነበረ። አንዳንዶቻችን እጅ ላይ የነበረው ጠጅ ቤት እና ኪነ ጥበብ ነው። አንዳንዶቻችን እጅ ላይ የነበረው ገራጅ እና ኪነ ጥበብ ነው። አንዳንዶቻችን እጅ ላይ የነበረው እንደነ ቶኪቻው ለብቻ መንገድ ላይ መውጣትና አብሮ በህብረት መስራት ነው። አንዳንዶቻችን እጅ ላይ የነበረው እንደነ አብይ ልማ ጋዜጠኝነቱ ኪነ ጥበቡም ነው። ብዙዎቻችን ጋ የተለያየ ሙያ ነበር። እንደምታውቀው እኛ ጋር የነበረው ኪነጥበብ ቲምወርክ ነው እንበለን። ቲያትር ቲምወርክ ነው። እንደ እግር ኳስ ነው። እግር ኳስ ያላዋጣው ሰው ስፖርተኛ አንተ ነው ብቻ ወይ ደግሞ ቦክስ ውስጥ ሊገባ ይችላል። ተናጥር ነው። የግል ጉዳይ ነው። ብዙዎቹ እንደዛ እየሆኑ ነው የወጡት። በጋራ የትም አልተደረሰም። ያስቻለውን ጉዳይ ታያለ። አስቼን ያክል የጥበብ ሰው ላይ ያለ አይመስለኝም። ዓለም ላይም ማለት ነው። ሁሌም ነው የምለው። ምንም ማፍርበት ነገር አይደለም። በህይወቴ የምኮራበት ነገር ነው። እሱ ስለተማርኩ በጣም ነው የምኮራው እና አስቼ ህብረቱን ስለሚወደው አሁንም ህብረት ህብረት እያለ ስላለ ምን እንደሆነ እናውቃለን። ለነገሩ የጥበብ ቤተሰብ የተመሰገነ ይሁን። ለአስቼ አለው ባለው ደረጃ አለው ብሎታል። እውቀትና ጥበብ ትልቅ ልዩነት አለው። እንደነገርኩ በየነ የመካኒክ ወይም የገራጅ እውቀት አለው አይደል? አዎ። የሚገርም ነገር እኔም የስፔ ፓርት እውቀት አለኝ። እውቀት ሰርቻ ያለው የስፔር ፓርት እውቀት ነው፣ ለአንድ ነገር የሚኖርህ ግንዛቤ ነው። ጥበብ የግዕዝ ቃል ነው። ማለት የግዕዝ ቃል እና ቃል በቃል ጥበብ ማለት ብልሃት ነው። እውቀት ተግባራዊ ሲሆን ነው ጥበብም የሚሆነው። ተግባራዊ እውቀት ምን ተብሎ ይጠራል? ጥበብ ተብሎ ይጠራል። ስለዚህ መኪና እንዴት እንደሚሄድ ጥበቡ አለው። እሱ እውቀቱ ብቻ አይደለም፣ ፕራክቲካል ይሰራል። ጥበብም ኪነ ጥበብ የኪነ ጥበብ እውቀት አይደለም። በየኔ ያለው ዕውቀትን አልፎታል። ምን አለው ጥበብ እውቀት ተግባራዊ የሚሆነው በምንድን ነው? በጥበብ ስለዚህ፣ የኪነ ጥበብ ጥበብ አለው የስነ ጽሁፍ ጥበብ አለው። መቼ ነው ያሳየን? የዛሬ ሃያ ምናምን ዓመት እድሜውን እንግዲህ ሰላሳ ካልኩ ቅር የሚለው ሰው ይኖራል። እና ከግማሽ ወይም ከሩብ መቶ ዓመት በፊት በየነ የኪነ ጥበብ ጥበብ እንዳለው አሳይቶናል። ከተወሰነ ጊዜ ወዲህ ምን ገጠመኝ መሰለህ? ልጆች ወለድኩ። ሁለት ሴት ልጆች አሉኝ ክሉሊያ እና ቸረኒያ። መዝናኛ ላሳያቸው ስን ብዙ መዝናኛ እኔ ከምፈልገው ውጪ ነው፣ ወይም በእኔ እምነት የተበላሸ መዝናኛ። ፊልም ብጋብዛቸው ብዙዎቹ ፊልሞች ወይ ጥንቁላን የሚያበረታቱ ናቸው ወይ የፈጣሪ ንግ የሚጋፉ ናቸው ወይ ጦርነትን የሚያበረታቱ ናቸው። አለዚያ ደግሞ በጣም ምርጥ የሚባሉት እንኳን ተንኮልን የሚያስተምሩ ናቸው። ዝም ብዬ ምሳሌ እጥቀስልህ። ለምሳሌ አንድ ፊልም እዩ ካልኳቸው አንድ ሰው በጸጉሩ ከመሬት ላይ ጸጉሩ በጣም ጉልበት ሆኖ ጸጉሩ ላይ ጉልበት ኖሮት ልክ እንደ ሶምሶም ማለት ነው። አሁን ይሄኛው እንትና ደ መንፈሳዊ ነገር አይደለም፣ ልዩ የሆነ ኃይል ነው፣ ምትሃታዊ ኃይል ማለት ነው። ይሄን ተጠቅሞ እንደ ሆረርም ይሉታል። ሌላው ደግሞ የተፈጥሮና የአምላክን ህግ ከሰዎች ጋር የሚቃረን ስፓይደርማን ነው ሰው ስፓይደርማን መሆን አይችልም ልጆቼ እዚህ ውስጥ እንዲያድጉን አልፈልግም። ሌላው አመጽ ነው የመሳሪያ ልምምድ ነው የመሳሪያ ነው ጦርነት ነው ጦርነት ነው ጦርነት ነው ይሄንን ደግሞ እኔ ምን እለዋለሁ ስልጠና ነገ ለሚኖር የእርስ በእርስ መተላለቅ አሁን ሪሄርሳል መስራት አሁን ትሬን ማድረግ ነው። በጣም ጥሩ ነው የሚባለው፣ በጣም የለመድነው ቶም እና ቶም እና ጄሪ ደግሞ ከፍተኛ የተንኮል ትምህርት ቤት ባለጋራዬ የምትለውን አካል በማጥቃት ሰውን ማሳቅ ተንኮል ነው። ስለዚህ ለልጆቼ ስል ምን ጀመርኩኝ? እንደውም አላውቀውም ነበር ኢትዮጵያዊ የሆኑ የሕጻናት ተረትን መስራት ጀመር ያለሁ። አዎ እና አንዳንዶች ተረቶችን በግጥምም በግጥም በዝሩም ሰራቸዋለሁ እነዚህ ነገሮች ሰርቼ ልጆቼ አንዴ አስደምጣቸው ድገምልኝና በቃል ይዙታል። ስለዚህ ይወድዳሉ። ትምህርታቸው ሄደው ሰው አስደምጠው መልሰው ይነግሩኛል ይወደዳሉ ማለት ነው። ስለዚህ ባጋጣሚ ስለዚህ አሁን ወደ ምን ሄድኩኝ አይተ ከሆነ ኢትዮጵያ ውስጥ ብዙ መጻፍ የታተሙ ለአዋቂዎች ነው። ህፃናት ላይ ብዙ አልተሰራም። ብዙዎቹ ትርጉም ናቸው እንደ እነ አባባ ተስፋዬ አይነት ትረቶች አሁን ያስፈልጉናል። ልጆቹ ቋንቋ ማወቅ አለባቸው። ለመንግስት ህግ መገዛት አለባቸው። ለፈጣሪ ህግ መገዛት አለባቸው። ቤተሰቦቻቸውን ማክበር አለባቸው። በጥልቅ ከጎረቤቶቻቸው ጋር በሰላም መኖር አለባቸው። በፈጣሪ መታመን፣ ወደፊት ችግር ይመጣብኛል ብሎ ስልጠና ወስዶ መሳሪያ መታጠቅን አያካትት። ስለዚህ በቅንነት እንዲሄዱ ይፈልጋሉ ልጆቼ ነው በቅንነት እንዲሄዱ ፈጣሪ እንዲያከብሩ ፈጣሪ እንዲፈሩ ጎረቤቶችን በጣም እንዲወዱ እንዲያከብሩ፣ ሁሉም ሰው ወንድሜ ነው ብለው እንዲያስቡ። ሁሉም ሰው እያልኩ ነው። ሁሉም ሰው ባልንጀራ ማለት፣ በነገራችን ላይ ሁሉም ሰው ነው፣ ጓደኛ ብቻ አይደለም። እናትና አባትም ባልንጀራ ነው ማለት ባልንጀራ፣ እንደራሳ አክብርና የባልንጀራ ምንም አትመኝ ሲል ሁሉም ነገር ስለተከታተለ ለልጆች ብዬ የሚሰራው ነገር አንዳንድ ሰዎች የሚወዱት ከሆነ ግንቦት ሰላሳ አልፎ ሰኔ ሁለት ላይ ለልጆች የተዘጋጀ የአጎቴ ተረቶች ለሁሉም ልጆች የሚል መጽሐፍ ይታተማል ማለት ነው። አጎቴ የሚለውን ቃል የተጠቀምነው ለምንድን ነው? ልጆች የእናትና የአባቶቻቸው ወንድም እንደሆንን የዚህ ዝግጅት አዘጋጆች የአባትና የእናታቸው ወንድሞች እንደሆንን ከአባትና ከእናታቸው ውጭ ምንም እንኳን ቁሳዊ ነገር ማድረግ ባንችልም ይሄኛው መንፈሳዊ ነገር ነው። መንፈሳዊ ስልክ ስፒሪቹዋል የሚለውን ነገር ሳይሆን ሰባዊ ከሚለው ተቃራኒ ምግባዊ ከሚለው ነገር ተቃራኒ ለመንፈሳቸው ምግብ የሚሆን ነገር ስለምናዘጋጅ እንዳጎት አይተው በወላጆች እይታ ኦቨርሲር ውስጥ ማለት ነው። ወላጆች ኦቨርሲር ናቸው ለሚቀርበው ነገር ማለት ሲያምኑበት ለልጆቻቸው ሊሰጡት ማታ ማታ ሊያነቡት ሊወያዩበት የመወያ ነጥቦች ያሏቸው የሚችሉ ነገሮችን ማዘጋጀት ጀምር ያለው ከዚህ በኋላ ወደዛ ገብቻ አለ። በነገራችን ላይ ይሄኛው ቤት የተሰሯቸው የግጥም ስራዎች ሁሉ ቀላሉን አግኝቼዋለሁ። የግጥምና ሌላ የዝሩ ስራዎች ማለት ነው እዛ ላይ በደንብ የሚሄድበት ይመስለኛል ተስፊ። እውነት ለመናገር የምናስመረቀው ህጻናት ጋር ልጆች ጋር ነው። ትምህርት ቤቶች ነው የሚመረቀው። እንዲህ እንደ በየኔ አይነት ድምቅ ያለ ዝግጅትና መጠበቅ የለበትም ግን ልጆች በየቦታው እንዲደርሳቸው አንዳንድ ሰዎች ምን እንዲያደርጉ ጋብዣ አለው የተወሰኑ መጽሐፍት እየገዙ ለትምህርት ቤቶች ለአሸናፊ ተማሪዎች ወይም ደግሞ አለ ሽልማትም በማበረከት ራሳቸው ላይ አው ላይ ስማቸው በጉልህ ተጽፎ ለትውልድ እንዲያስተላልፉ ጋብዣ አለው። ይሄ ቢሳካ ተሳካ ባይሳካ ግን በራሳችን መንገድ እንሄዳለን ማለት ነው። የኛ ተረቶች የዚህ አይነት ወይም ደግሞ ከዚህ የባሰ ጉልበት አላቸው። ዝም ብዬ አንድ አጭር ምሳሌ በጣም የምናውቀው ተረት አለ። ነብርና የታወቀ ተረት ነው። ነብርና ፍየል አንድ ወንዝ ላይ ከላይና ከታች ይጠጣል። ነብሩ ከላይና ያለ ወንዝ ደረሰች ነው የሚፈሰው። ፍየሏ ከታች ነው ያለች። ስለዚህ ነብሩ ምናላት አደፈረሽብኝ። ዋው እሱ ከላይ ነው ያለው። ስለዚህ አደፈረሽብኝ ሲል ፍየሏ አረ፣ ጉዴ ምን አይነት ድንቆሮ ነብር ነው መልኩን አሳምሮ፣ ቶሽ ጎድጎሮ፣ ዋው ወደ ታች እንጂ ወደ ላይ እንደሚፈስ እውቀት እየሌለው እያለች ነገሩን አባባሰች። እሱ የተናገረው ነገር እውነቱን አይደለም እሷ ግን ምን አደረገችው? አባባሰችው። ከዛ በኋላ ጠብ ተፈጠረ። የሚበላው ተበላ፣ ሁኔታው አለፈ። አንድ ገበሬ አስተዋለ፣ የእሷ ባለቤት ሊሆን ይችላል። ነገሩን ነው ምልክ አስተዋለ ልበለ አስተዋለና፣ ገበሬ መቼም ወንዝ ዳር ነው የሚታጠብ። የታጠበ ነው ወንዝ ዳር። ድንገት ጋሻ ጃገሮች መጡ፣ ጦሩና ጋሻ ያዙ። ለውጣ ለውጣ፣ አራቁቱን አረልልበስ ልብስን ለውጣ። ምን ሲል እሱ ከላይ የታጠበ ለካ ሳያውቅ ንጉሡ ከታች የታጠቡ ነው መጣ እሱ እያደፈረሰ ነው። ይኸኛው ግን እንዴት ከላይ ትታጠፋለህ ነው ያሉት። እኔ ንጉስ እየሳለ እንዴት ከላይ ትታጠፋለህ? አሃ ያ ነብር ነገር ፍለጋ ነው አደፈረሽብኝ፣ ያለ እኛው ደግሞ ትንሽ የተጠጋ ነገር አላቸው ከላይ መሆነ እኔ ሳላቅ ነው። ስለዚህ ቶሎ ግደሉት ሲሉ፣ አንድ ነገር ልናገር አለ። ምን መጀመሪያ እንኳን አይኑን አየውና ልገደል ከዚህ በኋላ በጣም ስለሞዱት ጥሩ ሰው ስለሆኑ ጥሩ ንጉስ እንደበላ እንደጠጣ ብዙ ነገር የሚያስተካክሉኝ ልጉ ስለሆኑ እንኳን አየሁት ዛሬ አስጊያ አስገድሉኝ። ችግሬ ሁለተኛ እኔ እኮ ከላይ የሆንኩት ገለባ ስለሆንኩ ገለባ እኮ ከላይ ነው ቢላቸው፣ ነገሩ በረድ ነው። እንዴ ገለባነትን ካመኑ ሂድ አሉት። ልበልህ፣ አሁን ይሄ ልጆችን የሚያስተብረው ትምህርት አለ። ሰው ሆን ብሎ ነገር ቢፈልግ እንኳን ነገርን ማብረድ የሚቻልበት መንገድ አለ። ብልሃት ከታከለበት ደግሞ እንደዚህ አይነት ተረቶች ነው። አሁን ይሄ ተረት ልከተቻለሁ ማለት አይደለም፣ ምሳሌ ነው የሰጠው። እንደዚህ አይነት ልጆችን በዚህ አይነት መንገድ ልጆችን ካልቀረጽካቸው መጪው ጊዜ በጣም ከባድ ነው። ልጆች ራሳቸውን በማሰልጠን ራሳቸውን መከላከል የሚችሉበት ጊዜ አይደለም። ባይሆን በየዋህነት፣ በቅድነት፣ በህግ አክባሪነት በፈሪሃ አምላክና በወላጆች መመሪያ ሲጓዙ ስኬታማ ይሆናሉ ብዬ አምናለሁ። ቢጠቁ እንኳን ቢወድቁ እንኳን እንደዛም ሆኖ ስኬታማ ናቸው። ለዚህ ምችለውን ነገር አበረክታለሁ። አንጥረኛ ነው የሚለው ግጥሙ፣ ይህ ለገጣሚያን ስለሚሆን ነው። አንጥረኛ ሚስቴ መድረክ መራች፣ ዘመዶች ተነሱ ላይ ገጥሙ እየመቱ ቤቴን አፈረሱ ቤቴ ሰንጎ መገን በቃል የሚያዋጋ ህብረ ቃል ቅኔን ሰም ወርቄን ፍለጋ ሲዘርፉኝ አደሩ ሳይጎልብኝ ነጋ። ዘንድሮ አማርኛ ግጥም አስተማሪ ህብረ ቃል ቅኔ እንጂ አያውቅም አንጣሪ። አንጣሪ በግጥም ውስጥ ያኛውን ሸፍኖት የመጣው ያኛውን ለማስገኘት የመጣው ነገር ሰም ተብሎ ይጠራል። ምን ማስተያየት ያስፈልጋል? አንጠረኛ ውስጥ ያለውና የሚፈለገው ነገር ምን ይባላል? ወርቅ ይባላል። እናመሰግናለን።